የምችለው ኑሮ ምን አይነት እንደሆነ እያስረዳቸው ዘንድ በመዝሙር ነው አስቀምጦ። ሙሴ እነዚህ ነገሮችን ሲተረክ እንመለከታለን። ቁጥር አንድ ላይ እንደዚህ ይላል የእግዚአብሔር እግዚአብሔር ሆይ አንተ ከትውልድ እስከ ትውልድ መጠጊያችን አለ። መኖሪያችን አንተ ነ ያለ ነው። እውነት ነው። አብርሃም የሚኖርበት አልነበረውም። ይስሐቅ የሚኖርበት አልነበረውም። ያዕቆብም አልነበረውም። እስራኤልም አራት መቶ ምናምን አመት በግዞት ላይ ነበረ። በድንኳን የኖረ ህዝብ ነው። መኖሪያቸው እግዚአብሔር አምላክ ብቻ ነበር። ለዚህ ነው ዳዊት ሲናገር በሉል መጠጋያ የሚኖር ሁሉም በሚችል አምላክ ጥራውስ፣ ምን ይላል አለ ያጥራል። ማንንም እንትኔ ነው ሆነ ዘንቆ ነው ብላችሁ አንዳንዶቻቸውም፣ በቃ አንዳንድ አገልጋያቸውም እዚህ እንደዚህ ናቸው። መኖሪያ ያላቸው በእግዚአብሔር ነው። መኖሪያቸው ከዚህ ተነስቶ እዛ ተነስቶ እዛ ተት ሲባሉ ሄ ሀገሩ የሚያትኖ በሉል መጠጊያ ያደረሰ ወገኖቼ፣ በሉል መጠጊያ የተጠጋ እኔ መኖሪያዬ እግዚአብሔር ነው ያለ በለበለበ እንደ አብርሃም በድንኳን ኖሮ ግን ይበዛል እንደ አብርሃም ቁጭ ብሎ ሀብታም ሆኖ እንኳን ፎቅ ይሠራ እንኳን አያስብም። በቃ ቤቱ እንደ ምጻተኛ ይኖራል። ለምን ነገ ተነስ ይለዋላ እግዚአብሔር፣ ምን ያውቃል፣ እንደዚህ ሆኖ ተነስ ብሎ እንትን የሚለውሳ ምን ያውቃል። ይሲ አንዳንዴ የፓስተር ልጆች ሀገር አልባዎች ናቸው የሚባሉት እነዚህ። አሁን እኔ ከኔ ኖርበት አፓርትመንት ጎን ልጆች አሉ እና የት የተወለድከው? መቀሌ እንግዲህ ፓስተር ነው እንኳን አባቱ። ከዛ ሶስተኛ ክፍል የተማረ ወልቂጤ። እሺ፣ ከዛ ኢለመንተሪ ኢለመንታሪ ሳ ስትሉ ሃዋሳ። እሺ፣ አስራ ክፍል ሳ ባባ ኩየራ ማረለ በቃ ያላችሁ። ሲጓዙ ነው የሚኖሩት። እግዚአብሔር አለ ዳዊት ሙሴ ሲናገር መኖሪያችን፣ አለ ሆማችን፣ ቤታችን አንተ ነህ እያለ ከዛ በኋላ ቁጥር ሁለትና ሶስት ላይ እንደዚህ ይላል፣ ገና ተራሮች ሳይወለዱ ምድርና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም ህያው ነህ ብሎ ይናገራል። እግዚአብሔር አምላክ። ወገኖች፣ ዘመናትን ፈጥሮ የማያስረጁት ጌታ እግዚአብሔር አምላክ ብቻ ነው። ሰከንዳት፣ የመጀመሪያዋ ሰከንድ በዚህ ምድር ላይ ቲክ ታክ ቲክ ታክ ከማለቷ በፊት እግዚአብሔር ነበረ፣ ሲጨርስም ደግሞ እግዚአብሔር ይኖራል። ጊዜ የማይገዛው ዘመናትን የፈጠረ ዘመናት ሁሉንም ሲያስረጁ የማያስረጀው፣ ሁሉንም ከአፈር በታች ሲቀቱ የማያስገቸው ከዘመናት ተለይቶ ከጊዜ ውደን ተለይቶ ያለ ጌታ እግዚአብሔር አምላክ ነው። ከዛ በኋላ ሙሴ ይጀምራል። ሟች ነህ እያለ ያረጋግጣል። አፈር ነህና ወደ አፈር ትመለሳል። ትሰበስባለን። የበተነውን እስትንፋስ እግዚአብሔር ይለቅማላል። ኃጢአት ከገባ በኋላ ሰው ሁሉ ሟች መሆኑን አስረዳል። ሟች ነን አለ ሙሴ። ወንድሜ እህቴ ሟች ነሽ። ተራ የያዘ ህዝብ ነን። ቁጥሩን ሁላችሁ የሚላችሁ ሰዓት ስለሌለኝ ነው። እያንዳንዱ ቁጥር ብለቃው ደስ ባለኝ። የሰው ዕድሜ ቢበዛ ሰባ ከዛም በኋላ ሰማንያ ነው አለ። በኃጢአታችን ሙሴ አልቀናል አለ ዩሲ የገባው ስለ ሞት ምን ያህል ጥልቅ እውቀት አይኒ ምን ያህል የገባው ሰው እንደ ሙሴ ያለ አይመስለኝም። በአርባ ዓመት ውስጥ ስድስት መቶ ሺህ ህዝብ ቀብሯል። አይኑ እያየ ስድስት መቶ ሺህ አይኑ ያየ- ያ ማለት በአቬሬጅ በአመት አስራ አምስት ሺህ ይቀብራል። ስድስት መቶ ስትመቱ በየቀኑ አርባ አርባ ሰው ይቀብራል። አርባ አርባ ሲቀብር ኖሮ ሙሴ የህይወቱ በአብዛኛው ላልብ ኖረን ዘንድ አለ መዝሙረ ዳዊት 90፡12፣ ጥበብን የተሞላ ልብ ኖረን ዘንድ ዘመናችንን መቁጠር አስተምረናል። ለዚህ ነው ዳዊት ሲናገር መዝሙረ ዳዊት 39 ላይ ጌታ ሆይ አለ እባክህ እድሜዬን እንድቆጥር አድርገኝ። ቀሪ ዘመኔ ምን ያህል ይቀረኛል? ምን ያህል ነው የሚቀረው? ምን ያህል ነው የሚቀረው? ወደ ነገ ድሞት ዛሬ ታውቃለህ ወይ? እንዴት አይነት አቅደን መኖር ያለብን? እንደዚህ ከሆነ ሰው ማን ሆነ? እግዚአብሔር አምላክ የዘራውን እያንዳንዱን እስትንፋስ የሚለቅም ከሆነ ምን አይነት ህይወት ነው መኖር ያለብን? ዛሬ ላይ ተኖረና ተሞተ የሚባለው ህይወት የትኛው ነው? በእውነት በቃ ጌታ ወይ አይል ትራይ ማይ ቤስት አይ ኖው ኢትስ ናት ኢነፍ ምንለው በእግዚአብሔር ፊት፣ ጌታ ኢየሱስ ክርስቶስ በግብር ሲመጣ ያሰበውን እሱ የተመኘው ኑሮ ጊዜያችንን ሁሉ በስበቃ በሙላትና በስኬት ጨርሰን ከዛ በኋላ ሲመጣ ተኖረና ተሞተ የሚባልበት ጌታ ወይ የቻልኩትን ሞክሬያለሁ ባይበቃም የምንለውን ህይወት ማን ነው እየኖረ ያለው? የትኛው ነው የሚቆጠረው በእግዚአብሔር ፊት የትኛው ነው? ሳይንቲስት ሂዳችሁ ጥሉት፣ ከዋክብቶችን ይቆጥርላችኋል። ከዚህ እስከ ጨረቃ ድረስ ያለውን ዲስታንስ ሊቆጥር ይችላል ፀሐይን ሰርከም ፍራንሷን ይህን ያህል ነው ብሎ ሂሳብ ሊሰራ ይችላል። ነገር ግን የእድሜውን ልክግን መቁጠር የሚችል ሰው ግን የለም። አይቆጥርም። እግዚአብሔር ጥበብን ካልሰጠ፣ እግዚአብሔር ማስተዋልን ካልሰጠ፣ ዘመናችን በፊት ለፊታችን አጭር መሆኑን እንድንገነዘብ ካላስደረገ፣ ካላስተዋለ ሰው ዘመኑን መቁጠር አይችልም። በልቡ ዘላለምን በቃ አስቀምጧል እግዚአብሔር። ሰው የሚኖረው ዘላለም እንደሚኖር ነገ እንደሚሞት አያውቅም። ብላቴኖች እየረገፉ ነው። ወጣቶች እየረገፉ ነው። መች እንደምንሞት አናውቅም። ሁላችንም ዋሽ ነን። ማንም ሰው ከሞት አያመልጥም። ማንም ሰው እኔ ነኝ ያለ ጀግና፣ ወገኖቼ፣ እኔ ነኝ ያለ ጀግና ከሞት ጋር ተደባድቦ አያሸንፍም። ሞትን ድል ያደረገ ኢየሱስ ክርስቶስ ብቻ። እኔ ነኝ ያለ ጀግና፣ ማንም እኔ ነኝ ያለ ሳይንቲስት ጊዜን መፍጠር አይችልም። ሚችል ኖሮ አልበርት አንስታይን እስከዛሬ በኖረ ነበረ። የአፕል ካምፓኒ ባለቤት ስቲቭ ጃብስ ደ ሚዘራብል ፐርሰን እኔ ጎስቋላ ሰው ነኝ። ምን ያህል ቢሊየነር እኮ ነኝ። በዚህ ሁሉ ሀሳብ ከጣን ተከለ ምን መጣታ አልቻልኩም። እና ማይክል ጃክሰን እንኳን ከልልቅ ሰዎች ምቷል። እኔ እና እናንተ ዛሬ ቆጥበን አስቀምጠን ነገ ላይ እንደነዘብ ሰንድ የምናስቀምጠው ደቂቃ የለም። ሁላችንም ዋቶች ነን። ወንድሜ፣ እህቴ አንድ ዜና ነግራችኋለሁ። መልካም እንኳን አላቀርብ ሟች ወገኖቼ ሞይ ሟች ናቸው፣ አይቀር። እዚህ ምድር ኑሮ ያልፋል። ቢበዛም፣ ምንም አይነት ኑሮ እንኑር፣ ምንም አይነት ኑሮ ያልፋል። ሙሴ እንደዚህ ያለ የዕድሜያችን ዘመን ሰባ ዓመት ቢበዛም፣ ሰማንያ ነው። ከዚያ በላይ ከሆነም ድካምና መከራ ብቻ ነው። ቶሎ ያልፋልና እኛም ወዲያው እንነጉዳለን። ወዲያው ነው የምንነጉደዋል ወደ ሞት እንደተፈጠረ ዛሬ ብድግ ስትል የኔ ትልቋ ልጅ አራት ዓመት ሊሆናት በቃ ሁለት ወር ነው የሚቀራት ፣ ግን አላውቅም ትላንትና ትላንትና ነው ለተወለድች ማስብ ትላንት ትላንት ዛ ሊሆነች ነበር ፊልም ማድ አሁን አራት ዓመቷ ነው ስባል ይገረማሉ። ትላንትና በቃ ትናንት እንደ ሸማ ወር ወሪያ ነው የሚጠቅመው። ስለዚህ እኔ ልላችሁ የፈለኩት ነገር አንድ ነው። እንዴት አይነትን ኑሮ እየኖራችሁ ነው ዘመናችሁን እየቆጠራችሁት ነው ወይ? እኔ ዘመኔን እየቆጠሩት በእግዚአብሔር ፊት የሚቆጠር እግዚአብሔር የሚቆጥረው ጊዜ የትኛው ነው የሚቆጠርልህ? ዘመናችንን መቁጠር አስተምረን ሲል እግዚአብሔር የሚቆጥረው ህይወት የትኛው ነው? በእውነቱ ነት የትኛው ህይወት ነው? የትኛው ጊዜ ነው እግዚአብሔር የሚቆጥረው? ሀብት ያከማችንበት ነው የበላንበት ጊዜ ነው። ከባዱ ምንጫት እና ማፍያት የቆጠርንበት ጊዜ ነው ወይስ ወደ እልፍኛችሁ ውስጥ ገብታችሁ ያነባችሁበት ጊዜ ነው? ለእግዚአብሔር የቆማችሁ የትኛው ጊዜ ነው የሚቆጠረው? የትኛው ጊዜ ነው? የትኛውን ጊዜ እግዚአብሔር ይቆጥረዋል? ሰማይ ስትሄድ ሆ አንተ መልካም ታማኝ ባሪያ በጥቂቱ ታምነሃል ብሎ የሚጠራው እግዚአብሔር የትኛውን ነው? የጀነት ጀንበትን ጊዜ ነው? የሰርጋችንን ቀን ነው? እግዚአብሔር የሚቆጥረው የትኛውን ጊዜ ነው? መስሪያ ቤት የሰራንበትን፣ ትምህርት ቤት ቁጭ ነገር? የትኛውን ጊዜ ነው በእግዚአብሔር ፊት የሚቆጠረው? ተኖረና ተሞተ የሚባል ህይወት የትኛው ነው? ዋሽማኒ የሚባል አንድ ትልቅ የቻይና እግዚአብሔር ሰው አለ፣ ያው ቆይቷል ከሞተ እና ትምህርት ቤት በጣም ጎበዝ ተማሪ ነበረ። በጣም ታዋቂ ጎበዝ ተማሪ ነበረ። እንደ ድንገት ያው ኢየሱስ ክርስቶስ ታውቁ የለ ኢየሱስ ክርስቶስ እንደ ድንገት በጣም በክፉ በቃ ቻይና ውስጥ ክርስቲያን ስትሆኑ በሱ ዘመን ያው መገደል ነው እና በዛ ሰዓት እንደምንም ብሎ እግዚአብሔር ነካው። ትምህርቱን አቆመና ወንጌል መስራት ጀመረ። ቤተሰቡ መከረው፣ አልሰማለ። ጓደኞቹ መከሩት፣ አልሰማለ። ወንጌል መስራት ጀመረ። ከዛ በኋላ በድብቅ እያያዙ ወታደሮች ያስሩታል፣ ይገርፋል፣ ያሰቃዩታል፣ ይለቁታል። ነገር ግን በቃ አልተባለ እየሄደ ማውራት ጀመረ። አይ አሁን ይህንን ሰው ማድረግ ያለብን ምላሱን መቁረጥ ነው እና እያዩ ምላሱን አውጥተው ቆረጡት። እና ምላሱን አውጥተው ሲቆርጡት እሱ ደግሞ እንደገና መጻፍ ጀመረ። በትራክት ደግሞ ወንጌልን ማባዛት ጀመረ። እና ይሄ ሰው ገና በጥቂት እድሜው ብዙም ሳያረጅ ያው ስለማይበላ ስለማይጠጣ ወንጌል ላይ ጊዜውን ስለሚያሳልፍ በብዙ መከራ ስላለፈ እንደ ሽማግሌ ጎብጦ የሆነ ካፌ የሆነ ቦታ ቁጭ ብሎ እያለ ትምህርት ቤት የሚያውቀው አንድ ጓደኛው አገኘ። ታውቃላችሁ አይደል ኢየሱስ ክርስቶስን አዩትና፣ ይሄ ሀምሳ ዓመት የማይሞላ ሰው ብለው እንደዛፉበት። ገና ሰላሳ ዓመቱ ነው ኢየሱስ ከሌት አናሽ ነው ሰላሰላኝ ብሎ ለምን ሆነ ታውቃላችሁ? ምክንያቱም ያሳለፋቸው ጊዜ እጅግ የመከራ ጊዜዎች ናቸው። በልፋት ነው እየብስ ጊዜው ፈጀው። ለሰዎች የሚበላበት ጊዜ አልነበረውም። እንቅልፍ እንኳን እንዳይተኛ ለሊትም እየጸለ ያድ ነበር። ያ እንደዛ አይነት ህይወት ይቆጠራል ብቻ። ዋጅማኒ አገኘውና አይቶ ጓደኛው ደነገጠ። እጅ አንተ ዋጅ ማኒ ነህ። በቻይና ሎየር ከፍ። ከፍተኛ ቦታ ላይ የሚሰጠው ሰው ነበር። ጎበዝ ዳኛ ትሆናለህ ብለን ስንጠብቅ፣ ፕሬዚዳንት ሆነን ትሆናለህ ብለን ስንጠብቅ ህይወትን እንዴት ታባክነዋለህ? የወስትኙ ላይፍ እንዴት እንዲህ ህይወትን ታባክናለህ? እንደዛ ሲለኝ ያለ መጽሐፍ ቅዱስ ላይ አንድ ጥቅስ ትዝ አለኝ አለ። እንደዛ ሲለኝ ደቀ መዛሙርቱ ማርያም ያንተን የከበረ ሽቱ ይዛ በክርስቶስ ፊት ስትደፋ ይህ ማባከል ለምንድን ነው? አሏቸው። በእግዚአብሔር ዘንድ ግን የዋችማን ህይወት ግን የከሰረ አልነበረም፣ የባከነ አልነበረም። ለሰዎች የባከለ ሊመስል ይችላል። ዛሬ ላይ እግዚአብሔርን ማገልገል ሞኝነት ነው። ዛሬ ላይ ለእግዚአብሔር መቆም በቃ ጅልነት ነው። ዛሬ ላይ ሀብት አለማካበት በቃ እንደው እንደ ተራ ነገር ነው የሚቆጠረው። ዘመኑ በጣም ከፍቷል። ሰው ሁሉ ሀብትና ዝና ለማግኘት የማይቧጥጡ ተራራ ዳገት የለም። ነገር ግን ሁሉ ግን ያልፋል ወገኖቼ። የማያልፍ የተኖረ በስኬት የሚጠናቀቅ የሚቋጭ ህይወት ለጌታ ለኢየሱስ ክርስቶስ የተኖረ ህይወት ነው። ለዚህ ነው ዳዊት ሺህ አመት ሺህ አመት በውጭ ከመኖር አለ